ሻዳይ ኑኑን በተኛችበት አነቀቻት። አንቺም ብሎ አዶናይን አማላይ ቆይ አንቺ ማነሽ? አንቺ እኮ ጥገኛ እንግዳ ነሽ እንጂ ሌላ ምንም አይደለሽም፣ የማትረቢ ነገር ነሽ ብላ አንቃ አፍና ለመግደል ሞከረች። አዶኒ በጣም እሳት ለብሶ እሳት ጎርሶ ተናደደባት። ቆይ ኤልሹ አንቺ አብደሻል እንዴ? ምን አይነት ልጅ ነሽ? ብሎ እጅጉን ተቀየማት። ያፌት ያፌትና ሄለን ተፋጠጡ። በስተ መጨረሻ መች ነው የምትሄደው የሚል ጥያቄ አቀረበችለት። ያፌት ኮስተር አለና በአሁን እንኳ የሚሄድ አይመስለኝም ብዙ ያልጨረስኳቸውና ያልቋጨኋቸው ነገሮች ስላሉኝ ሆቴል ሁኜ እያንዳንዱ ነገር መጨረስ እፈልጋለሁ ብሎ አለ። እጅጉን ደነገጠች ሄለን እና ልጅን የት ትተኸው መጣህ ነው ብላ ስትለው እሱ አልፈለገም መምጣት ስለዚህ እንግዲህ ልጅሽ እዛው ነው ማለት ነው በቃ እንደዚያ ነው ሌላ ነገር ምንም ነገር የለም ብሎ አላት እሺ አንተ ካልክ ለማንኛውም እቤት ማረፍ ትችላለህ እኮ ብላ ስትለው አያያይ እኔ ሆቴል ነው ማረፍ የምፈልገው ላስቸግራችሁ አልፈልግም ብሎ አለ ቶማስ እና ያፌት እያወሩ ባሉበት ሰዓት በሚያስደነግጥ ሁኔታ አዶናይስ እንዴት ነው? ቆይ እንዴት አድርገው ነው የገደሉት? ብሎ የአዶናይን አባት ጥያቄ ለቶማስ ጠየቀው። እስኪ ማነው ደፋሩ? ማነው አረመኔና ጨካኝ ሰው ገድሎ እስከ ማቃጠል ድረስ የሚደርሰው? ብሎ ሲጠይቀው አላውቅም እውነት ለመናገር ምንም የማውቀው ነገር የለኝም፣ ግን አዶናይ እጅጉን ተሰብሮ እጅጉን ደግሞ አዝኗል ብሎ ሲለው፣ አዎ በቪዲዮ ስናወራ በጣም እንደተሰበረ እኔም ገብቶኛል፣ እና ምን ማድረግ እንዳለብኝ ስለማላቅ እዚህ መጥቻለሁ። ከዚህ በኋላ ከጎኑ ነው የምሆነው ብሎ አለው። ማጣትን ደግሞ እኔ እህቴን ስላጣሁኝ በጣም አቃለሁ ብሎ አለም። እሱማ ልክ ነህ ብሎ ሲለው አይ አንተ እንኳ ያዘንካ አይመስለኝም፣ ምክንያቱም እህቴ በሞተች ትንሽ ሳትቆይ አይደል እንዴ ደስታህን ስታጣጥም የነበርኸው ብሎ ሲነግረው፣ ሄለንን እኮ አይቶ የሚያልፋት ሰው የለም። ሄለን ማለት እጅግ የዋህና መልካም ሴት ስለሆነች እሷን አገባሁ። ታዲያ ይህ ነው ጥፋቴ? አያያይ አሁን ብዙ ነገር መዘራዘር አልፈልግም። በቃ አዶኒን ማግኘት አለብኝ ብሎ ወደ ላይ ሄደ። አዶኒ አዶናይ የመስኮት ቁጭ ብሎ ኑኑዬ ተኝታ እያለ ምን ነው እንዳንቺ፣ ሀሳቡም ጭንቀቱን በተወኝ እንደው ምነው በቃል፣ አንዳፍታ አንዳፍታ እንዳንቺ በተኛ ሁኝ። ቆይ ስለምን ስታስብ ይውለሽ ነው እንደዚህ ፊትሽ ደም የመሰለው? እኔ አንቺን ብቻ እያስብኩኝ ውዬ ባድር ደስ ይለኝ ነበር እያለ ሀዘኑን በልቡ ተሸክሞ በሀሳብ ጭልጥ አለ።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 ኤልሹ እኑኑ ላይ ያደረገችው ድርጊት እጅጉን ያሳፍራል። አንቺ ጥገኛ ነሽ እንጂ እዚህ ቤት ማን ምንምና ማንም አይደለሽም ብላ ተናገረቻት። ኑኑዬ ደግሞ በተኛችበት ጸጥ ብላ መስማት ጀመረች። መሲ መሲ፣ ግራ ተጋብታ በስልክ የሚልክላት ልጅ፣ ቆይ ስለ እኔ ሁሉንም ነገር ታውቃለክ እኔ ግን ስላንተ ምንም ነገር አላውቅም። ማነ ከቶ የእውነትን በአካል ሳገኝህ እንደዚህ በጽሁፍ የምትለኝ ሁሉ ፊቴን እያየህ አይን አይኔን እያየህ ትነግረኝ ይሆን ወይ ጥያቄ እያለች ጥያቄ ፈጥሮባታል። ያ ፊትና እንዲሁም ደግሞ አዶኒ በተገናኙበት ሰዓት እንዴት ነህ እየበረታህ ነው ብሎ ሲለው አጎቴ እኔ አላቅም። እውነት ለመናገር እስካሁን ድረስ የአባቴ መሞት በፍጹም እያመንኩ አይደለም። አውቃለሁኝ። የሚወዱትን ሰው ምን ያህል ማጣት ምን ያህል ልብ እንደሚሰብር አውቃለሁ። እና አይዞ በርታ፣ ከጎንህ ነኝ ብሎ አለው። አውቃለሁ አጎቴ፣ እስኪ ንገረኝ ግን አባትህ ማለቴ ለየት ያለ ነገር አሳዩት ያውቃል? ግን እና ደግሞ ምን ነገር እንዳለ ልትነግረኝ ትችላለህ? ብሎ ሲጠይቀው አጎቴ፣ ግን የቤቺ ልጅቷ እየታገተችበት እና አባቴ ደግሞ እቃ የማመላልስበት መኪና አንድ አይነት ነው። እውነት? አዎ፣ በቃ ሁሌም ከጎንህ ነኝ። እኔ ደግሞ ትች አልሄድም ብሎ እያለ ያለ መጣችለን። ከዛ ብድግ ብሎ ኢቲኤሙን ሰጥቶት በፈለክበት ሰዓት ልደውልልኝ ትችላለህ አለሁኝ ብሎ ሲለው፣ እንዴ አትቆይም እንዴ ብላ ስትለው፣ አይ መሄድ አለብኝ ቻው ብሏት ሄደ። ሄላን ቆጫለች። እና እኔ ምልህ። ቆይ ግን ምን ሆነህ ነው ጠዋትም ቶማስን ለብቻው አናገረው ላናገር እፈልጋለሁ ብለህ አልከው የተፈጠረ ችግር አለ እንዴ ብላ ስትል አረ በፍጹም እና ስለ ኑኑ መኪናስ ምንድን ነው አረ ምንም ምንም አውቀው ነገር የለኝም ብቻው ግን እንዲሁ ነው እኔን እንደ ባዳ እያየኸኝ ነው እንዴ አረ እንደዚ አይደለም ምትዬ ተረጋጊ እኔ እንደዚህ እንዲሰማሽ ፈልጌ ከሆነ በጣም ይቅርታ ነገር ግን ምንም አደል አሁን እኔ መሄድ አለብኝ ብሎ በሩን ከፍቶ የኑኑን ደብተር ይዞት ሄደ። ከዛ ሄለን አየችውና ትኩር ብላ ቆይ ይሄ ለኑኑ የሰጠኋት ደብተር አይደል እንዴ? ምን እየተካሄደ ነው ያለው? አአ ሄለን መንቃት አለብሽ ብላ ተነስታ በሩን በርግዳው ሄደች። አዶናይ እያነበበ ባለበት ሰዓት የኑኑን የመጀመሪያው ስለ እህቷ የጻፈችው ስለ እህቷ ድካምና ጭንቀት እንዲሁም ስለ ሕይወቷ ነው። ሁለተኛ የጻፈችው ደግሞ እናቷ ያላባት ስላሳደገቻቸው እና አሁን ላይ ደግሞ ቤት አጣ በቃ በቅጽበት ሁሉንም ነገር ያጡ መሆናቸውን ተረዳ። የኔ እርግብ ታዲያ ቤት አተሽ ነው ማለት ነው፣ እንደዚህ የምትጨናነቂው በቃ አሁን ከጎንሽ የምሆንበት ሰዓት አሁን ላይ ነው ማለት ነው እያለ ሌላውን ገጽ ለማንበብ ሲል መጣች። ኤልሻዳይ ምንድን ነው ለየው ብላ ስትል፣ አይ ማየት ያለብሽን ታያለሽ፣ ማየት የሌለብሽን ደግሞ አታይም። ተረጋጊ ብሎ አላት። ቆይ አንተ ከእኔ ምንድን ነው የምትደብቀው አዶኒ ስትለው፣ አረ በፍጹም ምንም አይደለም። በሯን ዘግታ የምታለቅሰው ሄለን እንደ አጋጣሚ ቶማስ መጣ። የእኔ ፍቅር ምን ሆነሽ ነው? እታች እመጣለሁ ብለክ እኮ ቀረሽ፣ ብሎ አላት። ምን ላድርግ ብለህ ነው? እኔ እኮ የልጆቹ ነገር እጅጉን ልቤ ስለሰበረው ነው። ውይ የኔ የዋህ ሚስት፣ አይዞሽ በቃ። ቆይ አንተ ግን መቼም አተወኝም አይደል? ምን ማለት ነው እንዴ? ቆይ አሁን ያለቀሽበትና መቼም አተወኝም የሚለው ጥያቄ እኮ ተቃራኒ ነው። ምን ሆነሽ ነው ሄሉ? አይ በቃ እኔ ታቀኝለ ስደነግጥ ወይም የሆነ ነገር ሲሆን እኮ የማደርገውን ነገር አላውቅም ብላ አለችው ቴዲ ሄለንን ለገንዘብ ብለሽ ከዳሽኝ አይደል ኧረ እባክሽ ፍቅራችን ይበልጣል ብሎ እየለመናት ያለውን እያስታወሰች አይ ከገንዘብ ፍቅር ይበልጣል እኔ ያሳለፍኩትን ህይወት ልጅ እንድታሳልፈው ስለማልፈልግ ስለዚህ እኔ ገንዘብን አስመርጫለሁ ቴዲ ደግሞ የፈለገውን ነገር ያድርግ በቃ ከፈለገም ያግባ ከፈለገም ይውለድ እያለች ብቻዋን ማበድና መጨለል ጀመረች። ያፌት ያፌት ኤልሹን እኔ ምልሽ ምንድን ነው የተፈጠረው ነገር? ልትነግርኝ ትችያለሽ? ብዙ የተፈጠረ ነገር አለ ብለሽ ነበረ ብሎ ጠየቃት። አይ እውነት ለመናገር ልነግርህ እፈልጋለሁኝ፣ ግን ደግሞ አዶኒም ጭምር ነው የምፈልገው ብላ ወደ አዶኒ ስትሄድ፣ አዶኒ ግን በስስት እያያት ኑኑን ስታየው ተቆጥታ ተመለሰች። መሲ ኤልኑኑ ጋር ሄደችና እህቴ፣ ቆይ ምን ሆነሽ ነው? ዛሬ ከክፍልሽም አልወጣሽም። የወንድሜን ነገር ሰማሽ እንዴ? ብላለቻት። አረን፣ ያልሰማሁ ምንድን ተፈጠረ? ጥሩ በቃ እንደዛ ከሆነማ አሪፍ ነው። እንዴ እህቴ፣ የተፈጠረውን ነገር ንገሪኝ። ቆይ አንቺ ግን ምን ሆነሽ ነው እንደዚህ ድክም ብሎሽ የተኛሹ? የቤቱ ስራ ደከመሽ አይደለም በጣም ይቅርታ እህቴ፣ አሁን ኩድኝ ያለው ስራዬን መስራት እችላለሁኝ። ደግሞ ከነጋ ጀምሬ አንቺ ቁጭት ያለሽ ቀላል ቀላውን ስራ ትሰሪያለሽ፣ እኔ ግን ወደ ስራዬ መመለስ እፈልጋለሁ ብላ አለች። ከዛ ኑኑ እህቴ፣ እባክሽ በስራው ምክንያት አይደለም ግን ብቻዬን መሆን ስለምፈልግ ውጭልኝ ብላ አስወጣቻት። መስዬ ጥያቄ ፈጠረባት። ቆይ ኑኑ መሆና ነው እንደገና ደግሞ ምንስ ቢሆን ነው እንደዚህቷን የምታስወጣበት እያለች መጨነቅና መጠበብ ጀመረች። ኤልሻዳይ በሩን ብርግዳ አድርጋ ገባችና ቆያንቺ ግን አዶኒ ምን ብታስነኪው ነው? አንቺ ጥገኛ እና እንዲሁም ደግሞ ምንም የሌለሽ ድሃ መሆንሽን ዘነጋሽ እንዴ? ጭራሽ አዶኒ ላይ ለመንጠልጠል እና የእሱን ልብ ለመሳብለሽ ደብዳቤ፣ ወረቀት፣ ደብተር እንደገና ደግሞ መስኮት እየከፈቱ ምን ማለት ነው? ማማለል ትሰምኛለሽ? አትዘንጊ አንድ ቀን እኔ ከፈለግኩኝ እማዬን ማናገር ብቻ ነው የሚጠበቅብኝ። ከዚህ ቤት እህትሽ፣ ወንድምሽ፣ እናትሽ ሆነሽ ትመነቀር ያለሽ ብላ አለቻት። ኑኑ ግን ምንም የራሷ ነገር ስለ ችግር ስላለባት ዝም አለቻት። ኑኑዬ ኑኑዬ፣ ከእንቅልፏ ስትነቃ አምላኬ፣ ወይ ህልም ነው በለኝ ወይስ ደግሞ እውነት ነው እያለች ብቻዋን ማውራቱን ቀጠለችበት። ቶማስ እና ያፌት ቁጭ ብለው ባሉበት ሰዓት እስኪ ንገረኝ እኔ በሄድኩበት ሰዓት ምን ተፈጠረ እንደገና ደግሞ ሁሉም ነገር ሰላም ነው ብሎ ሲለው አዎ ሰላም ነው ሄለን እኮ የሴት ወንድ ማለት ናት እና ሄለን ሁሉንም ነገር ተቆጣጥራለች አይደል እውነት ነው እኔ እውነት ለመናገር እህቴን ካጣሁ በኋላ ወደዚህ ሀገር ተመለስ ተመለስ እያለኝ አይደለም ነገር ግን አዶኒን ደግሞ የአዶኒን እውነታ ማውጣት አለብኝ። በዛ ላይ ደግሞ እዚህ ቤት ኑኑናት ማናት የተባለችዋ ልጅ የእሷንም እውነታ ማውጣት እፈልጋለሁ። ሁሉንም ነገር በቅርብ እደርስበታለሁ እያለ አለ። አዶኒ ብቻውን ተኝቶ አባዬ፣ ቆይ ግን እንደዚህ በሳት እስከሚያቃጥሉ ድረስ የእውነት የሰራህ ወንጀል አለ ወይስ ደግሞ ያለ ጥፋትህ ጥፋት አድርገው ነው የቀጡህ? እረ፣ አባዬ አንድ በላይ እንደምንም ብዬ የአባቴን እውነታና እንደገና ደግሞ ኑኑን የአገታትን ሰው ማገኘት አለብኝ፣ እያለ ብቻውን ማስታወስና ማብሰልሰል ጀመረ። ኑኑ፣ ከዚህ በኋላ ምን ማድረግ ነው ያለብኝ? ቆይ እኔ ቫይረስ ካለብኝ እንዴት አድርጌ ነው ከቤተሰቦቼ የምነግራቸው? እናቴ ያለ አባት አሳድጋኝ፣ አሁን ይሄን ነገር ስነግራት እራሷን ነው የምታጠፋው። እህቴስ ብትሆን እያለች ብቻዋን ማሰብና መጨነቅ ጀመረች። ሉሊት ሉሊት ይህንን ነገር በድብቅ ማድረግ አለብን። መድኃኒትሽን ደግሞ በድብቅ እየወሰድሽ ለእናትሽም ሆነ ለእህትሽ እንዲሁም ለወንድምሽ መናገር የለብሽም። እኔ ልረዳሽ ፈቃደኛ ነኝ እያለች ታጭበረብራታለች። መሲ መሲ የሄለንን ነገር እያወቀችባትና እያንዳንዱ ነገር ስለምታቅባት አሁን ላይ ቆቅ ሆናለች ደግሞ ህቴን ምን አድርጋት ይሆን አስፈራርታት ይሆን ወይስ ደግሞ ምንድን ነው ምክንያቱም ኑኑኮ የማትገብ የማትበገር ጀግና ህቴ ነበረች እና በስራ ምክንያትማ እንደዚህ ፊቷ ሁሉ ሊቀያየርና ፊቷ ሁሉ ሊጠበስ አይችልም የሆነ ነገርማ የተፈጠረ ነገር አለ ቆይ አንተስ አፍቃሪ ተብዬው ማነህ? ስለ ቤት ውስጥ ጉድ የምታውቀው እንዴት ነው? እና ደግሞ ለምንድነው በአካልስ የማላገኘህ? እውነት ለመናገር ተው፣ በአካል እንገናኝና ሁሉንም ነገር አብረን እንጋፈጥ እያለች መለመን ጀመረች። የእውነት የመሲ አፍቃሪ ማን ይሆን ቴዲ ወይስ ደግሞ ያፌት? እስኪ እናንተ ማን ይመስላችኋል? ኮሜንት ላይ አስቀምጡልኝ ሉሊት ወይም ደግሞ ሄለን እንግድህ ለገንዘብ ብላ ሁሉንም ነገር የቤቱን ሰው እያመሰቻቸው እንዲሁም ማስመሰሏን ቀጥላለች። ኤልሻዳይ ደግሞ በአዶናይ ፍቅር ጥልም ያለና በጣም ትኩስ ፍቅር ስለያዛት ኑኑን እያስፈራራቻት ይገኛል።